አንዳንድ ሰዎች ደግሞ አላችሁ ያልበላችሁን የምታኩና ብሩኬ ሀይሚን እንደማይወዳት አድርጋችሁ ጨርሳችሁ እስከ ጥግ ድረስ የምታስቡ ማለት ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ስለ አንዳንድ ጉዳዮችን ወደ እናንተ እየመጥቻለሁ። ላይክ ሼር ይደረግልኝ። በቅድሚያ ሀይሚዬ እንግዲህ ያው በከበደ ላይ ይዘታበታል ከበዓል ውጪ አልፋተውም ብላለች። ስለሱ ማወራችሁ ይሆናል። ሌላው ነገር ደግሞ ሀይሚና ብሩኬ መሀል በተፈጠረ የሆነ ነገር ሲፈጠር ብሩኬ ሀይሚ በምትፈትነው ሰዓት ወይንም ብሩኬ ላይ የሆነ ነገር ሲፈጠር በእነሱ መሀል ብሩኬ ሀይሚን እንደማይወዳት ምናምን አርጋችሁ ለምታስቡ ሰዎች እና አንዳንድ ነገር ማለት እፈልጋለሁኝ። አያችዋት፣ ትናንትና እሱ ወጥቶ እኔ ሀይሚን ማንም እንዲናገራት አልፈልግም ከክብሯም ዝቅ እንድትል አልፈልግም ብሎ በግልጽ ተናገረ። ሁል ጊዜ ማይክ ይዞ ወጥቶ ሀይሚን አትንኩብ ምናምን ምናምን ብሎ የሆነ ነገር እንዲል ነው የምትፈልጉት? በነገራችን ላይ ወንድ ልጅ ነው፣ ወንድ ልጅ ወንድነት ይዞት ነው እንጂ ሁል ጊዜ እንደዚህ እንትን የሆነ ሁል ጊዜ እንትን ቢል ስለ እሷ የሆነ የሆነ ነገር ቢል አንተ ወንድ አይደለም እንዴ? ለምን ታለቃቅሳለ? ቆፍጠን በል ምናምን ማለታችሁ የማይቀር ነው ስለምናቅ ማለት ነው። ነገር ግን እሱ የሱ የሷን ውዴታ ልብ ውስጥ ነው ያስቀመጠው። ያንን እንኳን መረዳት ማትችሉ ሰዎች አላችሁ በጣም ማለት ነው። ሁልጊዜ ጊዜ በቃ አለ እሷን ምንም ነገር እንደማይወዳት ምናምን ቦታ እንደሌለ አድርጋችሁ ምታስቡ አላችሁ። ሌላው ነገር ደግሞ አንድ ነገር ሲፈጠር ሀይሚ ሰው እንደሌላት እና ሀይሚን ማንን በቃ ሌለ ሰው እንደሌላት ሁሉም ሰው እንደጠላት ምናምን ነገር፣ ከብዛቱ ጥራቱ የሚባል ነገር አለ። ሀይሚን በጣም ምንወዳት ሰዎች አለን። የእሷን ማንም ሰው እንዲረጋትም እማንፈልግ ሰዎች አለን። ይሄ የታወቀ ነው። በኛ በኛ በአብዛኞቻችን ልፋት መሰለኝ ወጥቶ እውነተኛውን ነገር እንዲናገር ያደረግ ነው ማለት ነው። ይሄ ከበደ ነገሩን አለባብሶ ማለፍ ነበር የፈለገው። እንደገና ደግሞ ሀይሚዬ ለምን በክብርሽ ስላልናት ነው አሁን ልውስጥ የገባችሁ። አሁን በዓል ሲያልፍ ምናምን ነገር አልፋተውም ብላለች። አስቡት ሀይሚን። እኔ ደግሞ ለሀይሚ ማለት የምፈልገው ሀይሚ ያንቺን ስም እንዳጠፋው የእሱንም ስም አጥፊው። ስም መጥፋት ማለት ምን ል ያክል እንደሚከብድና ምን ያክል የሆነ እንደሚያም ማሳዩ በቃ አሌለ አንቺ አን አንቺ የተረገጥሹን እሱም የሚረገጥ ነገር ግን አንቺ ብትረገጭም ብትሰደብም ምንም አይመስልሽም። በነገራች ላይ ውዶች የጋሼ ልጆች ተሰደቡም አልተሰደቡም ምን ተባሉም ከአብርሽ እስከ ኤፋ እስከ ኤፋ እንኳን አንዳንድ ጊዜ የሆነንትን ይላልና መልስ አይሰጡም። በቃ አብርሽና በተለይ ደግሞ ሀይሚ ምንም ምንም ምንም ቦታ አይሰጡም። ለነገር ላለው ይሄ ለተሳዳቢ ምንም ምንም አይመስላቸውም። እኔ በጣም ነው አንዳንድ ጊዜ ኩረት የምልባቸው እግዚአብሔርን የሆነ ምንም ሳሰሙ ስትቀሩ በቃ እኔ በራሴ እተማመናለሁ ስትሉ፣ ያኔ ነው ስኬታማ የምትሆኑት። ሁልጊዜ የሰው ወሬ የሰው አልባልታ ሰው ጀጅ የሚያደርጋችሁ ከሆነ ጆሮ የምትሰጡ ከሆነ አንድ እርምጃ መራመድ አትችሉም። እና ሀይሚን በዚህ አጋጣሚ ላደንቃት እፈልጋለሁ። እግዚአብሔር ነው እምላችሁ እና ሀይሚዬ ይሄ ሰው አልፋታውም ብለሻል እንዳትፋችሁ መፋታት የለብሽም ሂጅበት ይሄ በዓል ሲያልፍ ምናምን ነገር ሂጅበት የምን መፋታት ነው የምን መተው ነው መተው የሚባል ነገር የለም አው እውነት አንቺን ያጨናነቀሽን ያክል በተለይ ደግሞ ልክ አንቺ እንዳደረግሽው አድርጎ በምትወጁ ልጅ አጠገብ ነው አደለ እንደዛ ያንን ነገር ያዋራው የምትወጁ ልጅ ታጋሽ ባይሆን መልካም ባይሆን፣ ብሩኬ መልካም ሰው ባይሆን ታጋሽ ባይሆን የሚያዳምጥሽ ሰው ባይሆን ኖሮ አንቺን ጥሎ ሄዷል፣ እስከ ዛሬ ድረስ ማለት ነው። የሆነ ቶሎ ግንፍል ፍል የሚል ቢሆንም ምናምን ነገር ቶሎ ተናዳጅ ቢሆን ይሄኔ የለም አጠገብሽ። እሱ ግን ዝም ብሎ አዳመጠ፣ ስለሚተማመንብሽ፣ ስለሚኮራብሽ፣ እንደማታደርግሽ ስለሚያቅ እንደዛ ስለሚተማመንብሽ ነው እና ሀይሚዬን ማንም ሰው እንደሌላ አደጋችሁ የምታስቡ አታስቡ፣ እንደዚ አይነት ነገር አታስቡ። አለን የሀይሚ ኃይሎች በጣም ጠንካሮች ናቸው ትላላችሁ። አሁን እነዚህ ልጆች ተለያዩ፣ ተጣሉ፣ የሆነ በእነሱ መሀል ክፍተት ተፈጠረ እና ምድር የምትጠቀሙት ሀይሚዬ እንኳን ብሩኬን በስት ነው የምታየው። በጣም ነው የሚዋደዱት እና እንደዛ አይነት ምናምን ነገር የምታስቡ ኔጌቲቭ ነገር አንተ ነ ሁልጊዜ ሀይሚን የምታስተሰድባት ወተ እንኳን አፈቅርሻለሁ አትላት ቀለበት አታረግላት ምናምን ነገር ምን ነው ቀለበት እንደዚህ ቀላል አደረጋችሁት ምን ቃሚስ ነው እንዴ ዝም ብሎ ልብስ የሚደረገው ምን ሆናችሁ ነው አንዳንዶቻችሁ የምታወሩት ወሬ ኔታ ያስቀኛል ሰውን ስትወዱት ማለት ነው እንደዛ አይደለም በቃ እንደዚህ በሆነ ነገሩ ቶሎ ቶሎ የሚሆነ ነገር አይደለም። ህይወት ነው። ይሄ ህይወት ነው። ህይወት በቶሎ ቶሎ የሆነ ነገር የሆነ ዘላቂ አይኖረውም። የሆነ ሰዓት ላይ ያቆማል። ገባችሁ? እነሱ ገና ልጆች ናቸው። አንደኛ፣ ሁለተኛ ነገር ደግሞ ማድረግም ካለባቸው ቀለበት ራሳቸው ያውቃሉ መቼ ማድረግ እንዳለባቸው ሶ እናንተ ማሯ አሮጣችሁ እንደዚህ ማድረጋችሁ እንደና እንደው ስታስቡት ነገሩ ልክ ነኝ፣ እኔ ትክክል ነኝ ብላችሁ ታስባላችሁ። ልክ አይደላችሁ፣ ልክ አይደለም። ሰውን ደግሞ መምከር ወይንም መገሰጥ ከፈለጋችሁ ተሳድባችሁ አይደለም። ቡርጌን ሰድባችሁት አይደለም፣ እንደዚ አይነት ነገር አድግ የምትሉት፣ እንደውም ይሆን ያልሆነ ነገር ውስጥ ነው የምትከቱት። እል ውስጥ ነው የምትከቱት። እል ውስጥ እውነት ሰውን ብሩኬ ደግሞ አይችልም። ማለት የሆነ መልስ ይሰጣል ምናምን፣ ይናደዳል። በእርግጥ እኔም ተናዳጅ ነኝ። ያለ ስሬ ስም ሲሰጡኝ እኔ ያላደረግኩት ነገር እንደዛ አደረግሽ ምናምን እንደዚህ ምናምን ስባል እናደዳለሁኝ። እግዚአብሔርን እንደውም ልጁ ታጋሽ ነው። ስንት ነገር ተባለ ውይ እንዴ እሱ በተፈተ ነው ማለት ነው። ምን አሁን ይሄ በዚህኛው ፕራንክ ብሩኬ ምንም ምንም ጥፋት የለበትም አንድ ቦታ ላይ ጥፋት የለበትም። ይቅርታ ማለት በይ እያላትም ሰላም እንዲሰፍንና በቃ ነገሩ እንዲቋጭ ስለፈለገ ነው። ይቅርታ ጠይቅ ያላል ለሀይሚ ማለት ነው እንጂ ሌላ ነገር አስቦ ምናምን አይደለም። ፈርቶት ነው ምናምንም ያላችሁ ሰዎች አላችሁ እሱ ማን ነው የሚፈራው ከበደ ምን ስለሆነ ነው የሚፈራው ዝምታ ይሻላል ሰላም ይሻላል ብሎ እንጂ ፈርቶ እሱም ወንድ ነው እሱም ወንድ ነው ምን የእሱ እጅ ምን ጎሶ አልጨበጠ ምን ሆናችሁ ነው አረ በናታችሁ እንደዚህ ያሉ አንዳንዶቻችሁ በጣም ታስቁኛላችሁ ይምር እና ከበደ ግን ከበአል ውጭ እንግዲህ ትጋፈጠዋለህ